ሩሲያና ዩክሬን ከሶስት ዓመታት በፊት የጀመሩት ጦርነት አሁንም ማቆሚያ ልጓሙን ሳያገኝ ቀጥሏል። ጦርነቱ ከተጀመረ ወዲህ ቢያንስ አራት የዩክሬን ግዛቶችን ጠቅልላ የያዘችው ሩሲያ አሁን ደግሞ ተጨማሪ ግዛቶችን ለመያዝ እየተንቀሳቀሰች ትገኛለች። በተለይም በዩክሬን እጅ ወድቃ የነበረችውን ኩርስክ ግዛት ዳግም ካስመለሰች በኋላ ለዚች ግዛት ጎረቤት የሆነችው የዩክሬኗ ሰሚ ግዛት ላይ እያከናወነች ያለችው ዘመቻም ለዩክሬናውያን አስጊ ሆኖ ቆይቷል። ይህንን ስጋት ለመቅረፍ የዩክሬን የመከላከያ ኃይል እየሰራ ነው የሚሉት ጄኔራል ኦሌክሳንደር ሱርስኪ ከዚህ በኋላ ሩሲያ በሰሚ ግዛት ተጨማሪ ቦታዎችን አትይዝም ብለዋል። ሩሲያ የምታካሄደው ዘመቻ ቢያንስ 50 ሺህ ወታደሮችን ያሳተፈ ስለመሆኑ የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ ከዚህ ቀደም መናገራቸው የሚታወስ ሲሆን ከእነዚህ ወታደሮች መካከልም ከፍተኛ ልምድ ያላቸውና ለልዩ ተልእኮ የሚላኩ ኮማንዶዎች እንደሚገኙበት ተናግረው ነበር። ምንም እንኳን ሩሲያ በግዛቱ ያላት ግስጋሴ ተገድቷል በሚለው የዩክሬኑ ጀነራል ቃል ዙሪያ የሰጠችው ምላሽ ባይኖርም በግዛቷ ያላት እንቅስቃሴ ግን ግዛቷን ሙሉ በሙሉ ከመቆጣጠር ይልቅ ለኩርስክ ግዛት አስጊ የሆኑ የዩክሬን ወታደሮችን እንቅስቃሴ ለመግታት ያለመ ስለመሆኑ ቀደም ያሉ የሩሲያ ባለስልጣናት ንግግሮች ያመለክታሉ። ሩሲያ እንደ ኬርሶንና ዶኔስክ ባሉ ግዛቶች የምታደርሳቸው ጥቃቶች ደግሞ ተጠናክረው ስለመቀጠላቸው የሚያመላክቱ መረጃዎች ይፋ ተደርገዋል። በኬርሶን በደረሰ የሩሲያ ጥቃትም የአንድ ሰው ሞትና የሁለት ሰዎች ጉዳት መመዝገቡ ሲነገር በዶኔስክ ግዛት ውስጥ የሚገኙ ሁለት መንደሮች ደግሞ በሩሲያ ቁጥጥር ስር መዋላቸው ተሰምቷል። በተለይም ከሊቲ የማዕድን ክምችት አቅራቢያ የምትገኘው የሼፍቼንኮ መንደር በሩሲያ ወታደሮች እጅ መውደቋ በቀላሉ የሚታይ አለመሆኑ ተዘግቧል። ከወደ ኮሪያ የተሰማው ዜና ደግሞ የኪም ጆንግውን ሀገር ሰሜን ኮሪያ ተጨማሪ ወታደሮችን ወደ ሩሲያ ልትልክ ስለመሆኗ ይጠቁማል። የሰሜን ኮሪያ ጎረቤትና ባላንጣ ደቡብ ኮሪያ በስለላ ተቋሚ አግኝቸዋለሁ ባለችው መረጃ መሠረትም በቀጣዩ ሐምሌ ወር በርካታ የሰሜን ኮሪያ ወታደሮች ወደ ሩሲያ ያቀናሉ። ቀደም ባሉ ጊዜያት በተለይም የዩክሬን ወታደሮች የኩርስክ ግዛትን ተቆጣጥረው በነበረበት ጊዜ ወታደሮቼ ከሰሜን ኮሪያ ወታደሮች ጋር ፊት ለፊት ተፋጠዋል ሲሉ የነበሩት የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ በጉዳዩ ዙሪያ ሩሲያና ሰሜን ኮሪያን በተደጋጋሚ ኮንነዋል። የደቡብ ኮሪያ ባለስልጣናት እንደሚሉትም ሰሜን ኮሪያ በዩክሬንና ሩሲያ ጦርነት ሊያደርገዋለች በሚሉት ተሳትፎ 600 የሚደርሱ ወታደሮቿ ተገድለዋል። በአሁኑ ዙር ወደ ሩሲያ የሚያቀኑት የሰሜን ኮሪያ ወታደሮች ቁጥር 6000 የሚደርስ ስለመሆኑም ሲነገር፣ በጦርነቱ ጉዳት ያስተናገዱ የሩሲያ አካባቢዎችን ዳግም ለመገንባት የሚደረገውን ጥረት ያግዛሉ ተብሏል። የአውሮፓ ሀገራት እንዲሁም ሌሎች የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ አባል ሀገራት የመሳሪያ እንዲሁም ሁሉን አቀፍ ድጋፍ እንዲያደርጉላት እየጠየቀች የምትገኘው ዩክሬን ደግሞ የሩሲያ ባለስል ሥልጣናት በፍርድ አደባባይ ሊቆሙ ይገባል የሚለውን አቋሟን ለማስፈጸም ደፋ ቀና እያለች ትገኛለች። 46 አባላት ያሉትና ከዩክሬኑ ጦርነት ጅማሮ በኋላ ሩሲያን ከአባልነት ያባረረው የአውሮፓ ምክር ቤት ደግሞ ከዩክሬን ጋር ተባብሮ የሩሲያን ባለሥልጣናት ተጠያቂ ማድረግ ይቻለዋል የተባለለትን ችሎት ለማቋቋም ተስማምቷል። ይህ ችሎት ፕሬዝዳንት ቭላዲሚር ፑቲንና ሌሎች የሩሲያ ባለሥልጣናትን በዩክሬን ላይ ከፍተውታል በተባለው ጦርነት ምክንያት ለፍርድ ያቀርባቸዋል የሚለውም በዩክሬን ዘንድ ተ ተስፋ የተጣለበት ጉዳይ ሆኗል። ምንም እንኳን ዓለም አቀፉ የወንጀል ፍርድ ቤት አይሲሲ በፕሬዝዳንት ፑቲን ላይ የእስር ማዘዣ ቢያወጣም የተመሰረተባቸው ክስ ግን ሕፃናትን ከዩክሬን በማጋዝ የጦር ወንጀል ፈጽመዋል የሚል ነው። የዩክሬኑ ጦርነት እንዲጀመር አድርገዋል የሚለው ክስ ግን በዚህኛው ፍርድ ቤት የሥልጣን ማዕቀፍ ውስጥ የማይካተት መሆኑ ዩክሬን አባል የሆነችበት የአውሮፓ ምክር ቤት ለዚሁ ጉዳይ በሚል አዲስ ችሎት ለማቋቋም እንዲያስብ አድርጎታል። ይሁንና ፍርድ ቤቱ ተቋቁሞ ሥራውን ቢጀምር እንኳን የሩሲያ ባለሥልጣናትን ተጠያቂ ማድረግ ይቻለዋል የሚለው የበርካቶች ጥያቄ ሆኗል። የድርድር ሂደቶች መቀጠል አለባቸው የሚል አቋም ላይ ስለመሆኗ ይፋ ያደረገችው ሩሲያ በአንጻሩ አሜሪካ መራሹ ድርድር ከቀናት በኋላ ዳግም እንዲጀመር ፍላጎት ያላት መሆኗን አስታውቃለች። ይሁንና ቀጣዩን የድርድር ጊዜ አስመልክቶ እስካሁን በይፋ የተነገረ መረጃ የለም። ትኩረቷን ወደ ኢራንና እስራኤል ጦርነት አዙራ የነበረችው አሜሪካ ዳግም ወደ አደራዳሪነቷ ተመልሳ ሁለቱን ሀገራት ወደ ስምምነት ለማምጣት መጣሯ አይቀሬ ስለመሆኑም ተነግሯል። በኔዘርላንድ ሄግ በተካሄደው የኔቶ አባል ሀገራት ስብሰባ ላይ የተገናኙት የአሜሪካው ፕሬዚዳንት ዶናልድ ትራምፕና ና የቱርኳቻቸው ረሲብ ጣይብ ኤርዶሃንም በጉዳዩ ዙሪያ መነጋገራቸው ተሰምቷል። ከውይይቱ በኋላ ለመገናኛ ብዙሀን ቃላቸውን የሰጡት ፕሬዚዳንት ኤርዶሃንም፣ የሩሲያና ና የዩክሬን ፕሬዚዳንቶች በቱርክ ተገናኝተው ለመነጋገር ከወሰኑ ፕሬዚዳንት ትራምፕም በዛ ንግግር ላይ እንደሚገኙ ቃል ገብተውልኛል ብለዋል። ምንም እንኳን በሩሲያና ና ዩክሬን መካከል የተካሄዱ ድርድሮች ምርኮኞችን ከመለዋወጥ የዘለለ ውጤት እስካሁን ባያስገኙም ይህ ጦርነት እንዲቋጭ ሊያደርግ የሚችል ተስፋ ያሳየው ግን ይኸው በቱርክ ሲካሄድ የነበረው ድርድር ነው። ሁለቱም ሀገራት በአውደ ውጊያ ከሚፈጽሟቸው ጥቃቶችና አግኝተነዋል ከሚሉት ድል ባሻገር በዲፕሎማሲው መስክ የተለያዩ ጫናዎችን ማድረግን አተኩረው እየሰሩበት ይገኛሉ። በዩክሬን ጎን ተሰልፈው በሩሲያ ላይ ተደጋጋሚ ማዕቀቦችን እየጣሉ የሚገኙት የአውሮፓ ህብረት አባል ሀገራትም የጣሉትን ማዕቀብ ለተጨማሪ ስድስት ወራት እንደሚያራዝሙ አስታውቀዋል። ምንም እንኳን የሩሲያ ባለስልጣናት በሚጣልብን ማዕቀብ ምክንያት ከአቋማችን ንቅንቅ አንልም ሲሉ በተደጋጋሚ የሚደመጡ ቢሆኑም የአውሮፓ ህብረት ግን መሰል ማዕቀቦችን ከመጣል የዘለለ ጫና መፍጠር አልተቻለውም። በተለያዩ የአውሮፓ ሀገራት የሚገኝን የሩሲያ ንብረት በመያዝ ወለዱ ለዩክሬን ዕዳ መክፈያነት እንዲውል የተወሰነውና ተግባር እየተደረገ የሚገኘው ውሳኔም በሩሲያ ዘንድ ከባድ ተቃውሞ የቀረበበት ጉዳይ ነው። ይህንን ጉዳይ አስመልክቶ ንግግር ያደረጉት ፕሬዚዳንት ቭላዲሚር ፑቲንም ንብረታችን ካልተመለሰ መዘዙ ከባድ ይሆናል ሲሉ አስጠንቅቀዋል። 300 ቢሊዮን ዶላር የሚደርስ ሀብቷ በእነዚህ የአውሮፓ ህብረት አባል ሀገራት የታገደባት ሩሲያ ገንዘቧ የማይመለስ ከሆነ ሌሎች ቀጠናዊ የክፍያ ስርዓቶችን ወደ መጠቀም እንደምትገባ ነው በፕሬዚዳንቷ በኩል ያስታወቀችው። ይህ ውሳኔም የአውሮፓ ኩባንያዎች ያላቸውን ተዓማኒነት ይጎዳል። ሌሎች ሀገራትም ከእነዚህ ኩባንያዎች ጋር ያላቸውን ግንኙነት በመሰረዝ ወደ ሌሎች ኩባንያዎች ማማተራቸው አይቀርም የሚለው በርካቶች የተቀባበሉት መረጃ ሆኗል። ፕሬዚዳንት ፑቲንም እኛም ሆንን ሌሎች ሀገሮች አማራጭ የክፍያ ስርዓቶችን እንጠቀማለን፣ ይህ ማለት ደግሞ ለአውሮፓ ውድቀት፣ ለዓለም ግን ስኬት ነው ብለዋል። በስሩ ከ40 ትሪሊዮን ዩሮ በላይ ገንዘብ የሚተዳደረውና በዓመት ትሪሊዮንን ዘሎ በኳድሪሊዮን የሚቆጠር ገንዘብ የሚያዘዋውረው መሰረቱን ብራሰልስ ላይ ያደረገው ዩሮ ክሊር ደግሞ የሩሲያ ሱዳን ከ200 ቢሊዮን ዶላር በላይ የሆነ ገንዘብ በመያዝ ቀዳሚው ተወቃሽ ሆኗል። እየተደረገብን ያለው ነገር ዝርፊያ በሚል ስያሜ ሊጠራ የሚገባው ነው ያሉት ቭላድሚር ፑቲንም በእነዚህ ድርጅቶች መጠቀማችንን ትተን ሌሎች አማራጮችን ከተመለከትን የዘረፉን ገንዘብ የማያካክስላቸው ኪሳራ ያጋጥማቸዋል ሲሉ ነው የተናገሩት። ሄግ ላይ የመከሩት የኔቶ አባል ሀገራት ከመከላከያ ጋር የተያያዘ በጀታቸውን ከሁለት በመቶ ወደ አምስት በመቶ ለማሳደግ መወሰናቸውን ሲያሳውቁም ሩሲያ እያደረገች ያለው እንቅስቃሴ አስጊኖ የሚል ግምገማ ለውሳኔው እንደ ምክንያትነት ከተነሱ ጉዳዮች መካከል የሚጠቀስ ሆኗል። ዓላማችን ግልጽ ነው ሁሌም የምንናገረው ከመሆኑ ባለፈም የተባበሩት መንግስታት ድርጅት ቻርተርን የሚያከብር ነው ያሉት የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የኔቶ ውሳኔ እኛን ስጋት ውስጥ አይከተንም ሲሉ ተናግረዋል። ሌሎች የሩሲያ ባለስልጣናትም ተመሳሳይ ይዘት ያለው ሐሳባቸውን በተለያየ መንገድ ገልጸዋል። ፕሬዝዳንት ፑቲንም ቢሆኑ ኔቶ ሐሰተኛ ትርክት እየነዛ ከዜጎች ገንዘብ እየሰበሰበ ነው ሲሉ የሚከሱ ሲሆኑ በዚህ ድርጅት የተነሳ አላስፈላጊ የሆነ የመሳሪያ ፉክክር ውስጥ ተገብቷል የሚል ወቀሳ ያቀርባሉ። ዩክሬን ድርጅቱን ለመቀላቀል የምታደርገው ጥረትም የህልም እንጀራ ስለመሆኑ በተደጋጋሚ አስምሮበታል። ቀጣዩ የድርድር ምዕራፍ እስካልተከፈተ ድረስም የሩሲያና የዩክሬን ጦርነት በአውደ ውጊያ ዜናዎች ታጅቦ መቀጠሉ አይቀሬ ሆኗል።